የከተማ ግብርና በዓለም ላይ በስፋት የሚከወን ተግባር ነው። በኢትዮጵያ ከቅርብ ዓመታት ወዲህ ምግብ በምግብ ራስን ለመቻል በሚደረግ ተግባር የከተማ ግብርና የራስን አስተዋጽኦ ማድረግ እንዲችል በየደጁ እየተሰራበትም ይገኛል። በአዲስ አበባ በከተማ ግብርና በተሰራም ሰፊ ስራ በጥቂት ዓመታት ብቻ በቀጥታ በዘርፉ የሚሳተፉ ዜጎችን ማብዛት ተችሏል። ንጉሱ በቃሉ በአዲስ አበባ በከተማ ግብርና ተጠቃሚ የሆኑ ዜጎችን አነጋግሮ ተከታዩን ዘገባ አዘጋጅቷል። ተከታትለን እንመለስ። ወጣት ሲሳይ አለሙ የከተማ ግብርና መስራት ከጀመረ አንድ አመት ከስምንት ወር ሆኖታል። ሁሉንም አይነት የከተማ ግብርና ስራዎችን ባለው ቦታ በመስራት ተጠቃሚ መሆን ችሏል። ሲሳይ በጥቂት ጊዜያት ያለውን ውጤታማነት እንዲህ ይናገራል። እንደምታዩት ላሞችም አሉ፣ የአትክልት የጓሮ አትክልት አለ፣ ከዛ በተረፈ ንብ አለ። ሁሉንም ግብርና የሚባለውን ጠቅላላ ይሰራል። ንቡም ወደ ሀያ ምናምን ነው። አሁን ገና ሌላ ደግሞ የሚገባ አለ የሚመጣ አለ። ያ ውጤቱን እያየን ጥሩ ሲሆን እየጨመርን እየሄድን ነው ማለት ነው። መጀመሪያ አምስት ነበረ ንቦቹ፣ አሁን ወደ ሀያ ምናምን ተጠግቷል ማለት ነው። አቶ ሞገስም ልክ እንደ ሲሳይ ሁሉ በአንድ ላም ተነስተው ዛሬ ከሰላሳ በላይ ላሞች ባለቤት ሆነዋል። በዚህም በወተት ምርት አቅርቦት ለበርካቶች መድረስ ችለዋል። አንድ ላም በመግዛት ማለት ነው። አንድ ላም ገዝቼ ነው ወደዚህ ደረጃ የተደረሰው እና ካለ ቤተሰቤ ጋር ሙሉ ትብብር እያደረግ የምንሰራው ወደ 300 ሌትር ወተት በቀን እናቀርባለን። ዝቅ ሲልም ወደ 250 የሚደርስበት ዘመን አለው። ዞሮ ዞሮ እስከ 300 ድረስ ያለ ሁኔታ እናቀርባለን። የከተማ ግብርና ከአምራቾች አልፎ ለሌሎችም መጠጊያ መሆን ችሏል። ከግለሰብ ለቤተሰብ ከቤተሰብ ለአካባቢ አለፍ ሲልም ለሀገር መድረስ እንደሚችል ማሳያ ነው። በተለይም በአዲስ አበባ እየተተገበረ ያለው የከተማ ግብርና እነሲሳይና አቶ ሞገስ ራስንና ቤተሰብን በምግብ ከመቻል አልፎ ለበርካቶች የስራ ምንጭ መሆን ችለዋል። በጣም ብዙ ነገር አግዞናል። አሁን በፊት የተለያየ ነገር ነበረ ደክመን የምናገኘው አሁን ግን ከዚሁ ስለምናገኝ ቤተሰብ አለኝ ልጆች አለኝ። እነሱን አስተምራለሁ። ከኔ አልፎ ተርፎ በጣም ጥሩ ነው። በጣም እኔ ከኔ አልፌ ሌሎች የስራ እድል ወደ ስድስት ልጆች አሉ፣ ወንድሞቼ። ለእነሱም የስራ እድል ድል ፈጥሬላቸው ከኔም ተርፎ ደግሞ ሌሎች ሰዎች እየመጡ ከዚህ ይወስዳሉ ማለት ነው። ከኛ አልፎ ከኛ ተርፎ ማለት ነው። በጣም ጥሩ ነው። በደንብ ከሰራ ታገኛለህ፣ ያው ካልሰራ ደግሞ ምንም አታገኝም። ውጤቱ ጥሩ ነው በጣም ወደ አስራ ምናምን ልጆች ናቸው አሁን በእኔ ከአትክልት ጓሮ ጋር ጀምሮ ሚስ የስራ እድል የተፈጠረላቸው በጣም ጥሩ ነው። ከእኛም አልፈን ቅድም እንደተናገርኩት ለበርካታ የስራ ለሰዎች የስራ እድል ፈጥረናል። እኛም ተጠቃሚ ሆነን ሌላም ሰው እየጠቀምን ነው ማለት ነው። እንደ ሀገርም ደግሞ ለብዙ ህመምተኛና ለብዙ ህፃናቶች ወተት እያቀረብን ነው እንደ አዲስ አበባ ከተማ ማለት ነው። ይህን በከተማ ግብርና ሙያ እንዲማሩ ከማድረጉም በላይ ራሳቸውንና ቤተሰባቸውን በመደገፍ የተሻለ ነገር እንዲኖራቸው እያደረገ መሆኑን የስራ እድል ተጠቃሚዎች ይመሰክራሉ። አለባም እያለኩ ነው። ሁሉንም ግቢውንም እየተቆጣጠርኩ ነው። ሙያ እየለመርኩ ነው። ከዛ የማገኛቸውን እንትኖች አስቀመጣለሁኝ ለቤተሰብ ምናምን ረድ ከዛ ለቤተሰብ ጠቅሜ እጠቀማለሁኝ በዛ ላይ እኔም ባገኝ ለራሴ በሰራ ሙያውን ለሚጃለው ሙያ ስክሪን አላዛ ጀምርኩኝ። ገጠር ቤት ሰርቻለሁ፣ በዚህ ስራ ከዛ ተቋቁሜያለሁ። በአዲስ አበባ ከተማ 900 ሺ የሚጠጉ ዜጎች በከተማ ግብርና በቀጥታ እየተሳተፉ እንደሚገኙ የአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን መረጃ ያመላክታል።